ይህንን ቪዲዮ ስመለከተው እጅግ በጣም ልቤን ነክቶኛል። ልጅቷን እንደምትመለከቷት ነው እጅግ በጣም ታማለች። ከራሷ ጋር አይደለችም። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የተወደዳችሁ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላ። እንግዲህ እቺ በምስሉ ላይ የምትመለከቷት እህታችን ትላንትና ረመዳን 17 ያው ከሌሊቱ ማለት ነው። ዛሬ 17ኛ ቀኑ ነው። ማታ ነው እንግዲህ እቺ ልጅ እንደዚህ የታመመች ሰዎቹ በታመመችበት ሰዓት ሴትዮዋ ሆስፒታል ነው የወሰደቻት። እንደምትመለከቱት እንግዲህ ሆስፒታል ወስዳ ሆስፒታል እንደዚህ እያመማት እንደዚህ እየሆነች ግን ቀርጻ ቲክቶክ ላይ ነው የለቀቀችው። ቲክቶክ ላይ ስትለቀው በጣም የሚገርማችሁ ነገር እዚህ ጋር እንደምትመለከቱት አረቦች በሙሉ ሙድ ይዘው በዚህ ነገር እየሳቁ ነበረ። እኔ ምን እንዳሳቃቸው ምንም ሊገባኝ አልቻለም። ኢትዮጵያዎች ደግሞ ኢትዮጵያኖች ይህንን ሲያዩ ደግሞ እንደምትመለከቱት የኢትዮጵያኖች በጣም አዝነው ቴክስት እያደረጉ ነው፣ ኮሜንት እየጻፉ ነው ማለት ነው። ግን የአረቦቹ ደግሞ እንዳለ ሳቅ ነው። አንዳንድ ልባቸው እያዘኑት በስተቀር ሁላቸውም እየሳቁ ነው። ቅድም ብያችኋለሁ። በምን ምክንያት ይሄ ነገር ይህ በሽታ ሊያስቃቸው እንደቻለ ግራ ገብቶኛል። እና በጣም ከባድ ነው። እቺ ልጅ ያለችበት ሁኔታ ምን ሁና እንደሆነ ምን ገጥሟት እንደሆነ በአንድ ቀን ነው፣ ረመዳን 17 ጀምራት ነው ያለችው። ወዳው ጀምሯት ነው ወዳው ሐኪም ቤት የወሰደቻት። እና ምን ሁና እንደሆነ ራሱ ምንም የሚታወቀው ነገር የለም። እና ይሄ እንዴት ሊስቁበት እንደቻሉ እኔ ምንም ሊገባኝ አልቻለም። አሁን ልላችሁ የምፈልገው ነገር አረቦች፣ ምንም ብታደርጉ ምንም ብትሆኑ እናንተ ለነሱ ብላችሁ ሳትበሉ ሳትጠጡ ሳታርፉ ብትሰሩላቸው እንደዚህ ነው የሚያደርጓቸው። እቺ ልጅ የደረሰባት ነገር አላህና እሷ ብቻ ናቸው የሚያውቁት። እኛ የምናውቀው ነገር የለም። ላክድ ግን እናንተ ስራ ስትሰሩ ሲደክማችሁ ማረፍ እየበላችሁ ደግሞ መስራት አለባችሁ። የሆነ ችግር ላይ ስትወጥቁ ደግሞ እንደዚህ አይነት አደጋ በሚደርስባችሁ ሰዓት እነሱ እንደዚህ ነው የሚያሾፍባችሁ። ወላሂ ይህንን ቪዲዮ አይቼ በጣም ነው ልቤ የተሰበረው። ከልጅቷ የምታመም በእንትን ብዬ እንደገና ወደ ኮሜንት ስገባ የኮሜንቱ ሳቅ ደግሞ ጭራሽ ያበሳጫችኋል። እና በጣም በጣም ከባድ ነው። እኔ አንዳንድ አረቦች ምን አይነት አረመኔ እንደሆኑ አላቅም። እህታችን አላህ አፍያ ያድርጋት። ያው ያሌት እንዳለች ምንም የሚያስታውቅ ነገር አልጻፈችም፣ ምንም ነገር ቤተሰቦቿን ፈልጋ አይደለም። ብቻ መሳለቂያ አድርጋ በዘፈን ነው የለቀቀቻት። ዘፈን ነው ኢደል ኢድ ምናምን የሚል እንደዛ አይነት ነገር ነው አድርጋ የለቀቀቻት። እና ለማንኛውም ራሳችሁን ጠብቁ። ለእሷም አላህ ይድረስላት። እናንተ ረመዳን ቀላል አይደለም። ቀን ስትሰሩ ውላችሁ ጾማችሁ ውላችሁ፣ እንደገና ደግሞ ማታ በበቂ ሁኔታ ምግብ መብላት አለባችሁ። በበቂ ሁኔታ ውሃ መጠጣት አለባችሁ። ራሳችሁን ረፍት መስጣት አለባችሁ። ደግሞ መጨናነቅ የለባችሁም። በተለይ ደግሞ አረብ ሀገር ያላችሁ እህቶቼ፣ በጭራሽ አረብ ሀገር ስደት ከጭንቀት ጋር አይሆንም። ጭንቀታችሁን ለማስወገድ ሞክሩ። ምናልባት እንዴት ጭንቀት ሀሳብ ይጠፋ ልትሉኝ ትችላላችሁ። ፈልገን አይደለም እኮ የምንጨናነቀው ልትሉኝ ትችላላችሁ። ይሄንን እስማማበታለሁ፣ ግን ያንን ነገር ለመርሳት ሞክሩ። ያንን ነገር ላለማስታወስ ሞክሩ። በራሳችሁ ቢዚ ሆኑ። ከዛ በኋላ ከራሳችሁ ቢዚ ሲሆኑ ያንን የሚያስጨናንቃችሁን ነገር ትረሱታላችሁ። ለምሳሌ ቁርአን በመቅራት ሊሆን ይችላል። ጥሩ ቦታ ጥሩ ነገር በማየት ሊሆን ይችላል። በቃ እንደዚህ በተለይ ደግሞ ሙስሊም የሆናችሁ ቁርአን በመቅራት ቁርአን በማዳመጥ እየሰራችሁ ቁርአንን ብታዳምጡ፣ እንዲሁም የተለያየ ቪዲዮዎች አሉ ሀዲስ የሚናገሩ እነዛን እነዛን እያዳመጣችሁ ስራችሁን ስትሰሩ ሀሳብ ጭንቀቱን ትረሱታላችሁ። ትኩረታችሁን እዛ ላይ ታደርጋላችሁ ማለት ነው እና እና በአንደኝ አንድ ነገር ብዙ ነገር ነው የምትጠቀሙት። አንድ ነገር ጭንቀታችሁን ትረሳላችሁ። ሁለተኛ ነገር ደግሞ ለራሳችሁ ይጠቅማችኋል፣ እውቀትን ትቀስማላችሁ። እና ጭንቀቱ ትልቁ ነገር ደግሞ ጭንቀቱን ትተውታል እና ትልቁን እውቀት ደግሞ ትጨብጣላችሁ ማለት ነው። በዛ ምክንያት ግን ደግሞ እናንተ እየሰራችሁ ያለባችሁን ጭንቀት የምታብሰለስሉ ከሆነ ቁጭ ብላችሁ ያንን ጭንቀት እየሰራችሁ ያንን ጭንቀት እየበላችሁ ያንን ጭንቀት ከሆነ ጭንቀቱ የሚያመጣው ደግሞ እንደዚህ አይነት በሽታ ታ ነው እና ከእንደዚህ አይነት በሽታ ደግሞ ለመቆጠብ ከእንደዚህ አይነት በሽታ ለመዳን ደግሞ ራስን በራስ ሆነ ነገር ፈጥራችሁ ቅድም እንዳልኳችሁ አይነት ራሳችሁን ቢዚ ማድረግ ነው። እና እህቶቼ ራሳችሁ ስትጣሉ እንደዚህ ነው በካሜራ የምትነሱት እንጂ ማንም ለእናንተ የሚያዝንላችሁ ሰው የለም። የለፋችሁላችሁ አፍርድሜ የበላችሁ ጊዜያችሁን፣ እድሜያችሁን መስዋዕት አድርጋችሁ ሁላ እየሰራችሁላችሁ ያሉ ሰዎች እናንተ ስትወጥቁ እንደዚህ ነው በካሜራ ካሜራ ነው የሚያነሷችሁ። እና ራሳችሁን ጠብቁ፣ ቅድሚያ ለራሳችሁ ስጡ። በተለይ በተለይ ደግሞ ቀን ጾማችሁ ስለምትብሉ ማታ ግዴታ ምግብ መብላት አለባችሁ፣ ማረፍ አለባችሁ። ስራውን ሁላ እያረፋችሁ መስራት አለባችሁ። በተለይ ደግሞ አሁን እንደዚህ እየተጎዳችሁ ያላችሁት አዳዲሶች ናችሁ በቃ እነሱ ወይ መልሱኛል ብላችሁ የምታስቡ የምትጨናነቁ ሰዎች ናችሁ፣ ይህን ነገር እየሆናችሁ ያላችሁ። በእርግጥ በነባሮቹም ሊደርስ ይችላል። ያው እነሱ ትንሽ የቋንቋም ችግር፣ የስራውንም ባህሪ ስላወቁት፣ ስለ ሀገሩም ስለተላመዱ፣ ሙቀቱንም ስለለመዱት፣ ሰዎቹንም ስለለመዱ ትንሽ እነሱ ይሻላሉ፣ ግን አዳዲሶቹ ደግሞ አዲስ ስለሆኑ መናገርም ደከመኝ ማለትም ስለሚፈሩ ወይም ደግሞ ቋንቋውንም ባለማወቅ ዝም ብለው እየሰሩ ይውላሉ። መጨረሻ ላይ ደግሞ ይሄ ነገር ይፈጠራል እና አላህ ይጠብቃችሁ። አዳዲሶቹን ብትሆኑ ምንም አያስፈራ። ሽወ ብነስም የመዳም የማአሌ ሽወይ ብነስም ብትሏቸው ምንም አይሉም። ትንሽ ልረፍ በምልክት እንኳን እንደምታርፎ ብትነግሯቸው ምንም አይሉም። ትንሽ አረፍ ብላችሁ ስራችሁን መቀጠል እንደዛ እያረጋችሁ ስራ ስሩ። እነሱ እንደዚህ በምንም በምልክትም በምንም ከነገር ማውራት ከቻላችሁ ምንም አይሉም። አረብ ድፍረት ነው የሚፈልገው፣ ደፋር ነው የሚፈልገው። እንደዚህ ትልፈሰፈሱላቸው ከሆነ እነሱ ሲጠሯችሁ የምትደነግጡ ከሆነ በጣም ዝቅ የምትሏቸው ከሆነ በአናታችሁ ላይ ነው የሚመላለሱት። ይህ ምሬን ነው የምላችሁ ወላሂ። ጠንካራ መሆን አለባችሁ፣ ጎበዝ መሆን አለባችሁ። ስራችሁን ስሩ። ማረፍ ባለባችሁ ሰዓት እረፉ፣ መስራት ያህል ባለባችሁ ሰዓት ስሩ፣ መብላት ባለባችሁ ሰዓት ደግሞ ብሉ። በተለይ ደግሞ ምግብ ምግብ እየፈራችሁ እንደ ኢትዮጵያ እየመሰላችሁ ነው። እነሱ ካልሰጡኝ እኔ እፈራለሁ፣ እንዴት አርጌ የእሷን ፍሪጅ ከፍቼ እንዴት አርጌ እበላለሁ ብላችሁ የምትሸማቀቁ ሰዎች አላችሁ። እነሱ የፈለጉትን ነገር ነው ሲበሉ የሚውሉት። ውጭ ወጥተው እንኳን ሳይበሉ ቤታቸው አይመለሱም። እና እነሱ ከነሱ ጋር በልታችሁ፣ እነሱ ውጭ ወጥተው በልተው ምን ብለው ሲመጡ፣ እነሱ ካልበሉ እናንተ አትበሉ። እነሱ እኮ ውጭ ወጥተው ድብን አርገው በልተው ነው የመጡት ስለዚህ እናንተ ደግሞ ቤት ያለውን አማሙቃችሁ ከሌለ ደግሞ ሰርታችሁ ድብን አርጋችሁ ብሉ። በምግብ ዙሪያ ከነ ምግባችሁ ታስቦ፣ ከነ መኖሪያችሁ ታስቦ ነው ደሞዛ ወርዳ ወርዳ ወርዳ አንድ ሺህ የገባችሁ እና ሙሉ ወጪያችሁ ተችሎ ነው እንድትኖሩ እንድትሰሩ ህጉ ያለው ማለት ነው። ዝም ብላችሁ እነሱ እነሱ አልበሉምና ና እኔ ማልበላም እነሱ አልሰጡኝም ና እኔ አልበላም ብላችሁ ራሳችሁን ደግሞ በሽታ ላይ እንዳጥሉ ራሳችሁን ጠብቁ ለማለት ነው ውዶችዬ። ይህንን ቪዲዮ ሼር አድርጉ። አላህ ይጠብቃችሁ። እቺንም እህታችንን አላህ አፍ ያድርጋት። ሁላችንም በሰላም እንደወጣን ወደ ሀገራችንን አላህ ስብሐነ ወተዓላ በሰላም ይመልሰን እና ውዶቼ፣ ሼር አድርጉት ለብዙ እህቶቻችን ይጠቅማል ብዬ አስባለሁ። ይህንን ቪዲዮ ለዛ ነው ያጋራኋችሁ። ለልጅቷ ደግሞ ሁላችሁም ዱ አድርጉላት። አላህ አፍ ያል ያደርጋት። እንግዲህ በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።